አንቺ ሳዳ ማለት ነው። ሳዳ ያንቺ መረቀጥ ነው ቢሉ ራሱ ያለሽ እንዴ እንዴት ያለሽ ለምን ታያለሽ? አላነች የሚሄዱበት ጉረጃ። አዎ ሰላም የማይፈልግ ሰው አንፈልግም። አራ ሰላም እንደቀን እንደሱ ብሎ ልንገርሽ። ማቁርጥ እየቆረጡ እየመረጡ ይበሉ ነው። አንድ ላይ ነው። አናቅማ አናቅም። ቆባየ ባየነው ልክ እና በሰማነው ልክ ነው የምናወራው። አናቅም ማግኔ እኛ በፎቶ ብቻ ነው አውሪ። አሁን እኔ ባንደኛው ስልክ ነው ቪዲዮ ያየሁለት የቡሩኬ ማለት ነው። አላየሁትም፣ ስራ ላይ ነበርኩኝ። ጌታን ከፍቼ ነው የተውኩለት። አሁን ቪዲዮ ምን ምንድን ነው ያለው? ዛሬ እስቲ ተናገሪ በኋላ

ሷነ ስሜ ደግሞ ዛራ እያለች ዛራም እንደ መቅደስ ነች። ምንድነው ዛራ የምትዩ ዛራም እንደ መቅደስ ነው የምታወራው። ራግ መቅሊን አስገባች፣ ወስመጠች፣ ቁርጥ አለ ወስመጠ። ዛራም እንደ እሷ ነው የምታወራው። ይስሩ ነው የምትለው። ይሄዱበት እያለች ነው፣ እሷም ሰብቻታለሁ። ዛራማ ኮመንት ስር የልጁ ላይ ገብታ ራሱ ስጽፌ ነበረው ይሄዱበት ደስ ይለኛል። መቅዲ መቅዲ፣ ባቡር ይሄድባችሁ። ቲጂ ባይ ቻው። አልተገናኘንም። ማሰላመብ ራ አልገለብጥም እኔ ቲጂ እንዳልኩት የወጣችውን እንትን እያልሽ እየጠጣሽ እየጠጣሽ ለእራስሽ እየጠጣሽ እየጠጣሽ እናቴ፣ እኛ ሳይሆን ለራስሽ እየጠጣሽ እያጠጣሽ እያለሽ አብሽ ጠጪ፣ ወተቱን በደንብ ጎንጨት እያለሽ ካስፈለገሽ ክሎሬክስ ምልክልሻለሁ አለው እና፣ ጅዬ ካስፈለገሽ ክሎሬክስም አለ እኔ ጋር

ይደጋጋሪ እኔ እኮ እንደሱ አይዲያ ኮ የተናገርኩት፣ እኔ ምን አውቃለው። አንዳንዴ ደስ ይላል፣ አንዳንዴ ወሽ መጣችሁ ብትስራ በቃ ካሁን ላይ ደስ የሚል ብቻ እንዲመጣል አይደለም። እና ምንፈልገውኛ በቃ ደስ ነገር ብቻ በዚህ ላይ እርቅን ወርዶ ነገ በፍቅር እየተጫወቱ ጫጉ ጸጉራችሁን እየበጠበጩ ቢመጡ እያበጥሩም ሚምጡኛ ምን አገባን። ግን በሌላ ቪዲዮ በሌላ

እና ቃለን እኮ እነሱ እኛ እኛ በእነሱ ላይ ሙድ እያዘለን እንጂ እነሱ በእኛ ላይ ማ ከዚህ በኋላ ሙድ መያዝ ያለብን ያልኩትናል። ጥሩ ስራ ይዝሮ እኛ ኮ እናያለን። እኛ ደስ የሚል ብቻ ነው የምፈልገው፣ ሰላማቸውን ብቻ በቃ በፍቅር ሲመጡ ኮ ቻናላቸው እንዴት እንደሚጨምሩ ወላሂ። አዎ ግን እኔ ዛሬ ቲክቶክ ዩቱብ ላይ ጠብቃለሁ። ጨምራልኝ እየጫ ያለው ይመጣል ይመጣል። አሁን ይሞላልጫን እንዳትጨምራል። ቢጆ ዛሬ እኮ ነው ያጫነው፣ ግን አሁን ይገባል። ሄኖክ አቤት፣ አንድ ሺ ተጨምረ። ለዚህ ነው በጤፌ ምችኝ ቢሎ ነግሮ ነው። በጤፌ መተች ቻና ላይ ጨምር በጤፌ ምችኝ ቢሎ ነው እናሳ ካላክተር እኮ ነው ካላክተር፣ ታውቃላችሁ? ካላክተር በቃ የተሰጠ ካላክተር ይጫወታሉ። ዋ ይላሉ። በጣም ያስቀኛል ቪዲያችሁ። እኛ ሲነቃ ራሱ አይቆም። ይሄ ቪዲዮ እኮ ዛሬ የተሰራ አይደለም። ትላንትና ማታ የተሰራ ቪዲዮ ነው። ትላንት ማታ ማታ ነው የተሰራ ቪዲዮ። የሄኖክ ነገር ይነጋገር ነበር፣ ግን አላየሙ ቪዲዮን

ግን ብላል ራስ እና እንደዛ ነው። እኔ ዛሬ ያወራሁትን ምናምን ነምናምን እያልኩ ነምናምን ነው ያወራሁት። ምን ላይ ነሽ? ኧረ ኧረ ወጥ እየሰራች ነው። ጥሎ ነው የምትሠራው ምንድን ነው የምትሠራው? ወጥ እየሰራች አሎና ነው መሰለኝ የምሰራ

እና ለምን ቀይ የሆነ ሾርባ ከሆነ አው ፈልገው እንትሉን ፈልጋው ነው አጥማጥሙን ፈልጋው ይሆናል። እንደዚህ ነው የኮከር እንደዚህ ነው ኦኬ፣ ኦኬ። እኔ እቤት ድብድብ አለቀ እንዴ? ድብድብ ነበር እንዴ? አዎ እዚህ ጋር አሁን ድብድብ አልነበረም እንዴ አለቀ እንዴ እረሳሁት እኮ ነው ያለሁበትን አሁን እንደገና ሊጀምር ነው ደግሞ ቁርአናለተኔዘንደሌላ ነገር አላወራ ነው ነው ነው

እኔ እኮ ሰው ቤት አልገባም። ሰው ቅድም እንትና ቤት ገብቻለሁ። ማነች መጀመሪያ ማን ቤት ገብቻለሁ መቶብኝ፣ ብዙም አልገባም። ይማን ስትፈልግሽ ነበረ ረ እሷን ዘዴ ነኝ። እኔን ማን ተፈልገኛለች? እኔን እኔ እኮ አሁን በቃ ከእናንተ ጋር ስሆን እኮ አላውራም። እየሰው ስለተጫጫብን ነገር ነው ልክ ልካቸው መነግረው ምን ችግር የለም እኔ መጀመሪያ እኔ ቃልተን በጫበጭ ምን መሰለሽ፣ እኔ ሰላማቸውን አንድነታቸው በምንም ይምጡ ደስ ይለኛል፣ ግን ሲጣሉ ማየት ይደብራል። የሆነ መልስ ምልሳቸውን ሳይ ነው የሚደብረኝ እንጂ ምንም ይስሩ ምን አገባኝ እኔ ካላክተር እኮ ነው የተሰጣ፣ ካላክተር ይጫወታሉ። በቃ አለቀ። በውስጥ መስመርም እኮ ትልቅ ሰዎች አሉ። ቃላት አጠቃቅሙት፣ አስተካክሉ ስላሉ አሁን ሁለት ቀን አስተካክሏል። አይደለም ሁለታችሁ? አዎ፣ ግዴታ ነው የቃላት አጠቃቀማቸው ግዴታ። ሀይሚ፣ ሀይሚ፣ ሀይሚ ታስተካክሉ ሲመጣ አሁንም በውስጥ መስመር ስለተናገሩ ችግር የለም፣ ያስተካክሉ። አዎ ያስተካክሉ፣ ያስተካክሉ እነሱ ያስተካክሉ እና ይስሩ፣ እንደፈለጉት ይስሩ። በቃ ለምን ከእነሱ የሚወጣውን አፍ እየሰሙ፣ ሌሎቹ ደግሞ እዚህ አንዱን ያንቋሽሻሉ፣ አንዱን ከፍ አንዱን ዝቅ ያደርጋሉ። ይሄ በስራ ያለ ነው፣ ግን ቢሆንም ቢሆንም ይደብራል። እንዳነከው አላለም። ዛሬ ምን እያሉ ነው? እኛን አልሰደበም። እኛን ይሰድባሉ ብሎ ተዘጋጀ የእኛ ወንድም እኮ አይነካንም እያሉ ነው ረ ማንም እነሱን ሰደብ ያህልም የለም ነው የሚያወሩት። ኮይ የሚያወሩት ሌ የሚያወቁ ደደቦች ምን አባታ ወንድምግ ምንም አላለም እሱ አይደለም እኮ የእኛ ወንድም እኛን አይሰድበንም፣ ምናምን እነሱ ማን ናቸው? እኛ ማንን እኛ እሱ ሰደበ አልሰደበ ክብር የዘጠኝና የስምንት ሰፈር እያተባልሽ ነው የሰጠኝ ነ ሰፈር ምንም፣ እነሱም ምንም ሰባትም እንደፈለጋቸው አድርጎ ግን አለ አደለም እኮ እነሱ የሚሉት የብሩክ ደጋፊዎች፣ ብሩክ እኛን አይሰድበንም ወንድማችን። እኛን ምን ብሏል? ሲጀምር ፕሮፋይል ያደረጉት እኔን አይወክልም ብሏል። ሥርዓታችሁን ያዙ ተብላችኋል። በተረፈ ደግሞ ሥርዓታችሁ ጥጋችሁን ያዙ ተብላችኋል። እኔ ደግሞ ሁለታችሁ የምትወዱ ሀይሚና አይነ ጉነት የምትወዱ ሰዎች ነገራችሁ እናስተካክላለን፣ የማደርግ እሞክራለሁ። ብሚያስተካክሉ እንወዳችኋለን። እኛ ሁለቱን አንድ ላይ ነ ራህማ ግቢ። ስለዚህ እናንተ ፏ ብሎ ይጨረሳሉ። መጨረሻ አስጨረሳችሁ ደስ ይላል። ስራ ሲጨረሱ እነሱ እኔ እኮ ደስ ብሎኛል። ዛሬ ደስ ብሎኛል። ፌስቡክ ኮሜንት በጣም ነው የሚያስቁኝ። ማን ምንድን ነው እያሉ ነው። በእራሱ ቆልፌ አንተ ውልቅ በል ውጣ እያሉ ነው

እኔ ቡሩኬ እያሰቅኝ ወይ እኔ ድምፅ ነው አንቺ ቱክቶክ ለእዛ ቦታ ቆርጦ ቆርጦ አምጥቶ ቱክቶክ ለእኔ እግዚአብሔርን ቸቸ